ጠይቄው ነበረ። ምንድነው ከዚች ልጅ ጋር ያለ ቀረቤታ ምናምን ብዬ ስጠይቀው ከፍሏት እንደሚሰራ ለቪዲዮ ከፍሏት፣ በየወሩ ደሞዟን እየከፈለ እንደሚያሰራነት ነበረ የነግረኝ። እኔም በቃ ለስራ ከሆነ ብዬ ነው እነሱን መከታተል ያቆምኩት። አሁን ግን ዱባይም ሄደው ያደረጉትን ነገር ሳይ እንትን ነበርም ይመስለኝ በቃ ላይ ያው ለይታ ምናምን ለዩቲዩብ ምናምን ይመስለኝ ነበር። አሁን ግን እርጉዝ ነኝ ምናምን ነገር ስትል ወደ ማመኑ ገብቻለሁና፣ አዲስ አበባ መጥቼ ነበር ላገኘው፣ ሊያገኘኝ አልፈለገም ምናምን ነገር ነው የምትለውና፣ በነገራችን ላይ እኔን እራሱ ሁለት ልብን ያደረገች ለምን እውነታን ነው ወደ ማለትም እንዲሄድ ያደርገኛል። ለምን መሰላችሁ? እዚህ ጋር ሳትናደዱ ምናምን በስርዓት ተረጋግታችሁ አዳምጡኝ ማለት ነው። አንደኛ ፎቶ ፍቅረኛሞች እንደነበረን ብላ ይዛው የመጣችሁ ፎቶ ለማየት ሞክሬያለሁ። እዚህ ጋር እንደምታዩት ቅንብር አይደለም ትክክለኛ በአካል የተነሱት ፎቶ ነው ማለት ነው። እና ቀረቤታቸው ደግሞ እስከምን ድረስ እንደሆነ ይናገራል። ፎቶ እና እዚህ አንድ በሉ ፎቶ። መረጃ ነው እንግዲህ። ፎቶ አደለ? ይሄ ምንም ኤዲት ያልተደረገ ትክክለኛ ፎቶ ነው። ፎቶ እንዳለ ሆኖ ሌላኛው ደግሞ ያለችው ነገር ምንድን ነው ስጠይቀው ለምንድን ነው ከሷ ጋር የምትሰራው? ስለው ከፍያት ነው ያለው ነገር ትዝ ካላችሁ፣ የሩታ እህት ሜላት ማለት ነው። ምንድን ነው ያለችው? ልጃችንን የወሰዳት እየሰራ በወር እንዲሰጣት ነው ብላ ነበረ። አያችሁ? ከእሷ ጋር ተመሳሰለብኝና እውነት ነው ወደ ማለት እንዳስብ አድርጎኛል። ሜላት መጀመሪያ ስትመጣ ካብርሽ ጋር ሩታ ካብርሽ ጋር እንድትሆን ስለማይፈልጉ የሩታ ቤተሰቦች ልጃችንን የወሰዳት በየወሩ እየከፈላት ግን ዩቲዮብ አብራው እንድትሰራ አስብሎ ነበረ። ነገር ግን ነገር የውን እውነት አድርጎት ጭራሽ ጓደኛሞች ሆኑ። እኛ ከአብርሽ ጋር እንድትሆን አንፈልግም ምናምን ስላለች እና የሜላት ሜላት ወይም የሩታ እህት ያለችው ነገርና እዚህ ጋ ደግሞ የአብርሽ ፍቅረኛ ነኝ ያለችው ልጅ ደግሞ ሀሳባቸው አንድ ነው። ስለዚህ ይሄ ነገር እውነት ነው ወደሚለው ነገር አስኪዶኛል ማለት ነው። ይመስለኛል ሩታና አብርሽ አብረሽ ታውቃላችሁ። የተገናኙት እንዴት ነው? ያው ለስራ ነው። በቃ ለስራ ከእሱ ጋር መስራት እንደምትፈልግ ነገረችው። እሱን ደግሞ በየወሩ ከሚያገኘው ክፍያ ላይ እንዲከፍላት ተገናኙ። ነገር ግን በቃ ሩታ ስለወደደችው ነገርየው ወደ እውነት እንዲቀየር ሆነ ወይም ደግሞ በቃ ሆነ። ታውቃላችሁ ከመጀመሪያው ጀምሮ እንዴት እንደተገናኘው እንዴት እዚህ ደረጃ እንደደረሱ ታውቃላችሁ። ግፊቱ የመጣው ከሩታ ጋር ነበረ። ማለት ሩታ ናት የፍቅር ጥያቄ ያቀረበችለት እንደምትወደው፣ ጥያቄዋን ካልተቀበለ ተታ ወደ አዲስ አበባ እንደምትሄድ ምናምን ወስና ወደ አዲስ አበባ ለሚሄድ ትራንስፖርት ልትሰትል ነው የአብርሽ ወንድም ኤፍሬም እና ማን ነው ማንነበርት ም ያኛው ልጅ ሂድ ሂድ ሂድል፣ እንዳያመልጥ ምናምን ብለው ገፋፍተውት ነው። እዛ ላይ እንደውም ቪዲዮ አለ፣ ገብታችሁ ካያችሁ። እዛ ጋር ነው እንግዲህ የፍቅር ጥያቄዋን ራሱ በቪዲዮ ላይ ነው የተቀበለው ማለት ነው። እና እኛ የምናውቀው ፍቅርን ነው እንግዲህ አይደል፣ እንደ የመጀመሪያው ፍቅረኛ ብለን የምናስበው አብረዋትም ሲሰራ የነበረው ከሩታ በፊት ፍቅርን ነው። እሷ ግን እኔች ልጅ በቃ አነጋገረውላ፣ እውነት ነው የመሰለኝ፣ ምንም ፌክ አይመስልም፣ አይታችሁ እንደሆነ ስታለቅስም ነበረ። እንደገና ደግሞ ፎቶ ፎቶ ያኔ ፌመስም ስለሆነ ከሱ ጋር የተነሳት ነው ፎቶ ፌመስነት ነው ለማለትም አይቻልም። ምክንያቱም ያኔ ፌመስ አልነበረም። እንግዲህ በዚህ መልኩ ፍቅረኛሞች ሳይሆኑ እንደዚህ ዓይነት ፎቶ ይነሳሉ ብዬ አላስብም እና እውነታ ያላት ይመስለኛል ልጅቷ እንደገና ደግሞ ለመፈመስም ሊሆን ይችላል ብዬ አስቤ ያለሁ ነገር፣ ግን በዚህ ልክ እውነቱ ይገጣጠማል ብዬም አላስብም። ለማንኛውም እንግዲህ ዘግይተሻል ነው የምለው። ዘግይተሻል፣ ቆየሽኮ አሁን እኮ አብርሽኮ የልጅ አባት ሊሆን ስምንት ወራት ነው የቀረው ማለት ነው። ስለዚህ ከዚህ በኋላ መቼም ሩታን ፈቶ ወደ አንቺ ይመጣል ማለት አይደለም። እንዳማረብሽ በሚስጥሩን እንዳያሹ በዛው በቀር ይሻለሽ ነበረ። ምናልባት በአብርሽ ፈምሰሽ። ዩቱበር ለመሆን ፈልገሽ ካልሆነ በስተቀረ እውነታ እንኳን ከአንቺ ጋር ቢሆን የፈለገ ቢከፍላት በዚህ ልክ አብረው ሲዝናኑ፣ አብረው ሲያድሩ፣ አብረው እንደዛ ወጣ ወጣ ያለ ቪዲዮ ሲሰሩ፣ እሺ እንደው ሌላው ቀርሽ እርግዝና ውስጥ አሁን ነው አደለ እንዴ የሆነ ሳለ ሳማት ፍቅረኛ ከሆነች ምናምን ብለው እንደዛ እየተላላሱ ለስራ ነው ብሎ ነገር አለ እንዴ? ፊልም አይደለም አይደለም የሚሰሩት ቪዲዮ ነው አደለ ስለዚህ የዛን ያክል ሲቀራረቡ ዝም ብለሽ ዛሬ መጥተሽ የልጅ አባት ሆነ ሲባል ሩታ ረገዘች ሲባል ዛሬ ዩኒቨርስቲ ነበር ኋላ ይሁም አልሰማም ብለሽ መቀወጥ ትክክል ነው ብዬ አላስበም። በእርግጥ እንዳጠረጥር የሚያደርግ ነው ምክንያትሽ ማለት ነው ማለት በቃ ከእሷ ጋር እንደ ፍቅረኛ ሆነን ነው የምንሰራው ለዛ ደግሞ በውየ ወሩ ከፍላታለሁ ስላለ ይሄ ነገር ኦኬ ማንኛውም ሰው ፊልም እንደሚሰራው ተዋናይ ሩታን እንደ ተዋናይ ቆጥራት ሊሆን ይችላል ይችልች ነገር ግን የሆነ ልክ እኮ አለው አይደል? እንዴ ተዋናይ እኮ ብትሉት ጠዋት ሄዶ ስራት ቪዲዮ ተቀርጾ መጥቶ ቤቱ ነው አይደል የሚኖረው። እነዚህ ልጆች ከቡታጅራ ኮብልለው አዲስ አበባ አንድ ቤት ተከራይተው አንድ ቤት ውስጥ እየኖሩ እንዴት ነው ባክሽ፣ ለቪዲዮ ብቻ ሊያሰራት እንደሆነ የምታውቂው? ሽምግልና ሲልክ ራሱ የት ነበር? ሽምግልና እኮ ልክ ሆኖ አይደል ያገባት መቼም። እሱም ድራማ ነው ሲልሽ አምነሹ እንዳይሆን አደለ እንዴ? እኔ አልገባኝም። ብቻ እኔ ግን ከእሷ ጋርም ትንሽ እውነት አግኝቻለሁ፣ እንዳልኳችሁ እህቶች፣ የእህርታቶች ካሉት ነገር ጋር የሚመሳስል ነገር አለው። ነገር ግን ዘግይተሻል፣ በቃ ዘግይተሻል። ደግሞ ምንም መተሽ ራሱ ምንም ለማትለውጭው ነገር በዚህ ለክ መተሽ ማውራቱ ትክክል ነው ብዬ አላስብም። ምክንያቱም በቃ እሱ የመረጠውን መርጧል አይደል። ከአንቺ ጋር ቢፈልግ ኖሮ ይህን ያክል እርምጃ ባልሄደ ነበረ። እንደዋሸሽ የሚያስታውቀው ከዚህ በፊት ያን ያክል ተደግሶ ሽምግልና ተልእኮ መቼም ያኔ ያክል ወጪ ተወጥቶ ትላልቅ ሰዎች አባቱ ሳይቀሩ ሽምግልና ቦታ እንግዲህ በቪዲዮ ነው። ቪዲዮ ላይ ያለ ነገር አላየሁም አልሰማሁም። ራሱ ማለት አችም ዩኒቨርሲቲ ከሆንሽ ዋይፋይ አለ። ያ ማለት እነሱ ነው የምትከታተዩ ማለት ነው። ስለዚህ ያን ሁሉ ፕሮግራም አድርጎ መቼም፣ ለድራማ ብሎ ያን ሁሉ ወጪ አውጥቶ ድራማ ይሰራም አይደለን። ዛ ቢያንስ መንቃት ትቼ ነበር። ለምን ያኔ ቪዲዮ ላይ አልወጣሽም? እስከሚወለድ ነው ካልተወለድ አላምንም ብለሽ ወይ ትንሽ ብትቆይ ኖሮ ልጅ እስከሚወለድ ጥሩ ነበር። እና በዚህ ሰዓት መተሽ መበጥበጥ መቻል ጥሩ አይደለም። ታያት ሩት አሁን ጥሩ ላይ አይደለችም። እና ታጣጥምበት ላይ ፎን ማለት ነው። እና ዘገየሽ። ለማንኛውም አሁን አላማሽ ለምን እንደመጣሽ አላውቅም። ወይ ለመፈመስ ነው የድሮ ያብርሽ ፍቅረኛ ብለሽ ለመፈመስ ፈልገሽ ነው በዚህ ልክ እንደዚህ እያለቃቀሽ እንደዚህ ምናምን ነገር ፎቶ አለሽ? አዎ የፎቶ አየነው። ኦሪጂናል ፎቶ ነው፣ ግን ምናልባት የቃቃሚስቱ ልትን ትችላለሽ። ወይም ደግሞ ያው ቤስ አንድ ሰፈር ካደጋችሁ የኖርማል የሰፈር ጓደኛችሁም ሊሆን ይችላል። እንዲሁ ፍቅረኛ እንኳን ሆነ እንኳን ቢባል ለምን ከፍቅር ጋር ሲሰራ ተቃውሞ አላመጣሽም? ነው ወይስ ፍቅርንም እንደዛ ለቪዲዮ ብሎ ነበረ አናቀሽምኛ? አሁን ህዝቡ የሚያውቀው ፍቅርን ነው። የአብርሽ የመጀመሪያ ፍቅረኛ ብሎ የሚያስበው ፍቅርን ነው። ስለዚህ አንቺ ኬት እንደመጣሽ አናውቅሽም። እንግዲህ ዩኒቨርሲቲም ተማሪ ከሆንች ለሚዲያ ተራክሽኖች ብዬ አላስብም። በአሁኑ ሰዓት ማንም ቢሆን ከሚዲያ አይርቅም። እንዳልሽው ለቪዲዮ ከሆነ ሽማግሌ ተልኮ፣ ያሁሉ ሰርግ፣ ያሁሉ ዱባይ ድረስ ተሄዱ፣ ያሁሉ ፕሮግራም፣ እሱ ዱባይ ሄጂ ሰርጋችን ዱባይ ነው እያለ ስንት ቀን ነው ወደ ሁለት ወር ሶስት ወራል ማስታወቂያ ሲሰራ ነበረው፣ ልንጋባ ነው ምናምን ሲል፣ ያንንም መቼም ድራማ ነው ብሎ ነገረሽ እንዴት ነው የምታስቢው? ሲቀጥል ሁለት ሰዎች የፈለገ በክፍያ ቢገናኙ አንድ ቤት ውስጥ ተከራይተው እየኖሩ፣ እንዴት ነው ለስራ ነው ብቻ ብለሽ የምታስቢው? ስለዚህ እዚጋ ደግሞ ጥያቄ አለኝ ማለት ነው አንቺ ላይ። ለማንኛውም አርፍ ደሻል፣ ጅብ ከሄደ ውሻ ጮኸ ሆንሻል። ስለዚህ እንዳማረብሽ ለመፈመስ ከሆነም ያው እራስሽን አስታውቀሽ እኔ የቀድሞ ነው የሚባለው የቀድሞ የአብርሽ ፍቅረኛ ነበርኩ ምናምን ብለሽ አፈምሱኝ የአብርሽ ወዳጆች ወዳጆች ሆኑ ብለሽ ነው ማለት ያለብሽ፣ እንጂ በዚህ ልክ አብርሽና ሩታን መበጥበጥ አለብሽ ብዬ አላስብም። የተማርሽ ከሆንሽ ያለውን ነገር መታቂ ከሆነ ምናምን ነገር በዚህ ልክ ሰውን ማመን ትክክል ነው ብዬ አላስብም። እና ነው ወይስ አልፈልግም ምናምን ብለሽ ራስ ጉዳይ ብለሹ አሁን ነገሮች ሲመቻቹለት እንደገና የአብርሽ ውበት ከሩቁ ጠራሽ ማለት ነው። እኔ እኮ አንዳንድ ሰዎች በጣም የምትገረሙኝ፣ ምር በቃ የጣላቸውትን ነገር ሰው ሲያነሳባቸው አትወዱም። እስካሁን ዝም ብልሽ ከነ መፈጠርሽ አናቅም እኛ ፍቅርን ነው የምናውቀው እንዴ። እኛ ካሁን ካሁን ከሩታ ባለፈው ከሩታ እንደተጣላ ራሱ በቃ ከፍቅር እየጋ ሆነልን ብለን ሰፈሰን። ጭራሽ እኛ ማናቃት ሌላ ታሪክ አለ ማለት እኮ ነው። አትገረሙ፣ እንዲህ ቁያ ሁሉ ሰዎች። ግን ማለት ነው በስንት ዓመታቸው ነው ፍቅረኛ የሚይዙት እንዴ? ከፍቅርም በፊት ነሽ ማለት ነው። አረጋይ ልጆቻችሁን ተቆጣጠሩ። እንዲ ምን ምን አይነት ነገር ነው እንዲህ። እኛ ከፍቅር ጋር ስናየው ራሱ በጣም ልጅ ነበረ። እንግዲህ አስቡት፣ ከፍቅር በፊት ደግሞ ሌላ ህይወት አለው ማለት አስቡት። ደግሞ እኮ የገረመኝ የፍቅርን ስም ብዙም እንትን አላለችም። ችግሯ ከእሩት አጋር ጋር እንጂ ከፍቅር ጋር አይደለም። ስለዚህ ሳስበው ሳስበው ምናልባት ፍቅርም ተከፍሏት ይሆናል እየሰራችው ያለችው ሊያስብላል። ገብታችኋል? በፊትም ፍቅርና አብርሽ ፍቅረኛሞች ሆኖ ሳይሆን እንደ ፍቅረኛሞች አክት እያደረጉ ሊሆን ይችላል ብለን እንድናስብ ነው ያደረጋቸውን ማለት ነው። እና ለማንኛውም አሁን ምንም ለውጥ እንደማይመጣ ታውቂያለች። መቼም እሩታን ፈቶ አንቺ ጋር እንደማይመጣ ታውቂያለች። ግን ለምን በዚህ ልክ እስከሚጋቡ ጠብቀሽ ዱባይ ዱባይ፣ የዱባይን ነገር እንጂ ያድርገው በደንብ ሳትረብሽ ቁጭ ብለሽ አሁን ሀገራቸው ላይ ሲገቡ እኔ እንጃ። አሁን ቆይ አላማዋ ለምንድን ነው የምር? አብርሽን ከሩታ አፋታ ከእሱ ጋር እንዲቀጥል ማድረግ ነው ወይስ ለህዝቡ ተናግራ ኦዲየንስ በሱ ላይ እንዴ እንደዚ አይነት ነው እንዴ ምናምን ብለው በሱ እንዲቀየሙ ነው ወይስ ምንድን ነው አላማ፣ ወይስ ለመፈመስ ብቻ ነው? በቃ እሱም የራሱን ህይወት ይኑር። ግን እኔ አብርሽ የድሮ ፍቅረኛ ስለሆንኩኝ እኔ በእሱ ስም መፈመስ አለብኝ። ልክ ፍቅር እንደመጣቸው ማለት ነው ለምሳሌ ፍቅር ቶሎ የመጣችው ለመሰላችሁ ያው እናቃታለን። አብርሽ እና ፍቅርን ስለምናቅ አብርሽ ሲቀጥል ፍቅር የተወሰነ ጊዜ ከሚዲያ ርቃ ነበረና፣ ከሚዲያ ስትርቅ ህዝቡ ነው በቃ ፍቅርም ትምጣ እውነቷን ትናገር የእሷም ትክክለኛ ሀሳብ ነው ምናም ተብሎ ነው በሰው ግፊት ነው ወደ ሚዲያ የመጣችው እና ወደው ዩቱበር የሆነችው ወደው ነው። ደግሞ ራሱ ተቀባይነት ያገኘችው ምክንያትም እናቃታለን። ሰው ዘንድ አዲስ ስላልሆነች ወደው ነው የመጣችው። ይችም ልጅ እኔ ግን ሳስበው አመጣጧ ምናልባት እውነት ሊሆን ይችላል። የአብርሽ ሽድሩ ፍቅረኛ ልትሆን ትችላለች። ነገር ግን አሁን አመጣጧ አብርሽ እሩታን ተሶ ይመጣል ብቻ ሳይሆን እንደማይመጣ ታውቀዋለች። ግን ቢያንስ በስሙ ልፈምስበት ነው በቃ ሌላ ምንም አዲስ ነገር የለም ይመስለኛል። እንደዛ ነው በቃ አብርሽን ካላገኘሁት ቢያንስ በስሙ ልፈምስ አይነት ነገር ይመስለኛል። ምክንያቱም እንዴት ዘገየች? በጣም ገብታቸዋል አይደለ? መቼም እስከዚህ እርምጃ እስከሚሄዱ ድረስ ለቪዲዮ ነው እያለች ማመን አልነበረባትም። አምነሽም ከሆነ ተሸውደሻል ማለት ነው። እስከዚህ ድረስ አይታመንም። የፈለገ ሰው ልታመኑት ብችሉም የሆነ ነገር አለው፣ ልክ አለው ማለት ነው። ቀይ መስመር ሊኖራቸው ይገባል። እና እኔም አሁን ሳስብሽ ያው አብርሽ ከሩታ ተፋቶ ይመጣል ብለሽ ሳይሆን ቢያንስ ቢያንስ አብርሽን ባላገኘው በአብርሽ ዝና ልፈምስ፣ የአብርሽ ኦዲየንሶች ቢያንስ ኦዲየንሶች የሆኑ ለሚለውን ከሆነ ያስማማናል። በዛን ይመቸኛል። ምት የዩኒቨርሲቲ ተማሪ ነሽ፣ በቃ ስለዚህ እንደዚህ መነጋገር ያሆነች መፈመሰሽን፣ አልጠለውትም። ነገር ግን ይሄ ለቪዲዮ ብቻ መስሎኝ ነው ምናምን የሚለውን ከሆነ አያስኬድም ማለት ነው። ምክንያቱም እንዲ ያልኳችሁ ነው። አብሮ አንድ ቤት አንድ አፓርታማ ላይ እየኖሩ አንድ ክላስ ውስጥ እየኖሩ ስንትና ቪዲዮ ራሱ እኮ ይናገራል አይደል? እንደ የዚህን ያክል ቅርበት የዚህን ያክል የፈለገ ፊልም ራሱ ቢሆን አለው። እና በዚህ ልክ አምነሹ ከሆነ ተሳስተሻል። ጥፋቱም አንቺ ጋር ነው ያለው ማለት ነው። ቀይ መስመር ልታበጅ ይገባ ነበረ። ስለዚህ ከቤተሰቦቿ ሩታ ተደብቀ አንድ ቤት ተከራይተው እንደሚኖርም ታውቂያለሽ እሱሱን ሁሉ እሱም ለድራማ ነው ማለት ነው እንዴ ሩታ እንደምትወደው ታውቃለች ፍቅር ጥያቄውም ከሩታ እንደመጣ ታውቂያለሽ እሱን ሁሉ ለድራማ ነው ብሎ ካሳመነሽ ድራማው እንዳለ ሆኖ ግን ሁለት የተለያዩ ሰዎች በአንድ ቤት ለረጅም ጊዜ ይኖራሉ ብለሽ ማሰብሽ ራሱ ስህተት ነው ስለዚህ እንዳልሽው አብርሽን ባታገኝ እንኳን መፈመስ አለብሽ። የአብርሽ ኦዲየንሶች የአብርሽን የድሮ ፍቅረኛ ፎሎ ማድረግ አለባቸው ማለት ነው፣ ሰምታቸዋል። ለማንኛውም ውድና የተከበራቸው ጓደኞቼ፣ የአብርሽ ፍቅረኛ ከዩኒቨርሲቲ መታ እየቀወጠች ነው። እንደምታዩት በጣም አልቅሳለች። ቪዲዮዋ እንደምታዩት ከሆነ ደግሞ በጣም እንደተጎዳች ያሳያል ማለት ነው። ለማንኛውም ወንዶችዬ፣ ውሸታችሁን በልክ አድርጉት፣ በልክ አድርጉት ማለት ነው በዚህ ልክ ሰውን አትግዱ። እና አብርሽ ደግሞ ይሄ ነገር ተጠይቀህ ትክክለኛ ከሆነ የምር የወደደህ ሰው በሙሉ እንደሚጠላ ማወቅ አለብህ። ምክንያቱም ሰውን ካልፈለግ ካልፈለግኩም ነው እንጂ እንደዚህ እያደረግ መሰፊት ላይ መጫወት ስለሌለብህ ማለት ነው። ግን ያው የሚዲያ ነገር ታውቃላችሁ፣ ለመፈመስም ብዙ ነገር ይባላል። ግን ይህች ልጅ እኔ እንዳምናት ያደረገኝ እንዳልኳችሁ ያወራችሁ ወሬና ያመጣችሁ ፎቶ እንዳምን አድርጎኛል ግን አሁንም ቢሆን ፊፍቲ ፊፍቲ ነኝ ከሌ አብርሽ ትክክል ነው ወይስ አጥፋተኛ ነች ምናምን ማለት አልችልም ምክንያቱም ፎቶም እንደ ማንኛውም ሰው የአንድ ሀገር ከሆናችሁ ልትነሱ ትችላላችሁ ወሬውም ደግሞ እህቷም እንደዛ ስላለች የእህቷን ሐሳብ ተመርኩዛ ራሷን ቪዲዮ አይዲያ መጥቶ ላሳታ ሊሆን ስለሚችል፣ ለማንኛውም ይህን ነገር ራሱ ቪዲዮ ሰርቶ ምላሽ ይሰጥበታል ብዬ ተስፋ አደርጋለሁ። ምናልባት አዎ የድሮ ተጣልተናል ግን የድሮ ፍቅረኛ አይነት ሊልም ይችላል። ወይም አላቃትም በስም የልፈ መስና የመጣችሁን አሁን ብሎም ሊናገር ይችላል። ስለዚህ ያው መልስ ይሰጣል ብዬ አስባለሁ ማለት ነው። በእሷ ዙሪያ ቪዲዮ እንደሚሰራ እንጠብቃለን። ለማንኛውም ስለነበረን ቆይታ አመሰግናለሁ። ቻው፣ ደህና ሁኑ።